እኔ የራስ ልጅ የሚሳደብ ሰው ሌላ ምክር ለእኔ ቢሰጠኝ እማ ቤት መቼም አልሰማም። ከራስ ልጅ ጋር ሳይታረቁ የጂጂ ስህተት ከራሷ ከገዛ ልጆች ጋር ታርቀሻለ ይበለዋል። በቅርብ ነው ሻንጣይን ወስዳለች ይቺ ሌባ ብላ ዩቲብ የሰራች በቅርብ የድሮን ተውት። ጂጂ አላደረግሽ ሻንጣይን ወስዳለች ይቺ ሌባ። ስለዚህ የራስ ልጅን ሰድቦ ሌላውን አስታርቃለሁ እንዲሆናለው ንግድ የራስን ነገር አለማየት ነው። ብዙ ጊዜ ችግር የራስ ነገር አይታይም። ኖርማል። አሁን ሳስበው ሮማን ሴቶቹ ሞኖፖዝ ላይ ሲሆኑ አርባቸውን ሲያልፍ ሶሻል ሚዲያ ላይ የሚያደርጉትን ነገር ካያችሁ የሚያሳብድ ነው። በተለይ ወንድ አጠገባቸው ከሌለ ዶንጋ ደማይ የሚፈልጉትን ካላማላላቸው

ድብ ያፈጠጠ ድብ ነው የሚመስለው። ይስ ሆዱን እያከከ ራቁቱን ነው ሶሻል ሚዲያ ላይ እየመጣ ውልቅልቅ ያለ ጥርሱ፣ ሊያጎንበሶ ራሱ ቀለበል ሊያደርግልኝ ሲል ስብርብር ነው ያለው። መጎንበስ፣ እንትን መንበርከቅ እንኳን አይችልም። ውርስ አለው ብለው የመግባት ነገር ነው እና አንዳንዶቻችሁ ልትመክሩ ስትፈልጉ እንዲያደርጋለሁ ልትሉ ስትፈልጉ ላይፋችሁ፣ ምን አይነት ነው ላይፋችሁን፣ አይቼ ነው እኔ ካንቨርሴሽን የሚኖረ ላይፋችሁ ምንድን ነው? አሁን ሁለት ባል የገደለች አራት ጊዜ የተፋታች ሴት፣ ከሶስት የተለያየ ወንድ የወለደች ሴት ምን አይነት ምክር ነው ብዬ የምቀበለው? በይወቴ በፈለጋችሁ ትዘለው በምን አይነት እና አብዛኞቻቸው ሶሻል ሚዲያ ስላለ ብቻ ቪው ስላለ ብቻ ዝም ብለው ነው የሚበጠረቁት እንጂ መሀይም ናቸው። ሁለት ባል ሞቷል። ጠይቆ እኔ ግደለኝ አለዋሽ ከሳውዝ አፍሪካ ጀምሮ ማንም ሲያጫውታት የነበረች ሴት ናት። እንግዲህ በባል ደረጃ ስድስት አግብቻ ያለው የምትላት ከባል ውጭ ያለውን ካልኩሌት ማድረግ ነው። መረን መረን ሴት ናት እና መረኖች ደፋር ናቸው። መረኖች ምንም ስርዓት የላቸው እና እንደዛ እንደዛ ነው የማጫውተው እኔ በከለር በከለር ነው የምናገረው። ሊያም እኮ ፈታለች፣ አንድ ነው የፈታችው። አልተግባባችም ከአንድ ሰው ጋር። ማንም ሊፋታ ይችላል። አሉ እንጂ እንደ ብፌ ባል እንደ ብፌ የሚያነሱ እኔ እንደ ብራዘር ኩማ እንደው ወገኖች አሉ፣ ሳንቲም ያላቸው ጓደኞች አሉ። እኔ በዚህ አጋጣሚ ብዙዎቹ ጋር ሰላም ነኝ፣ እንደምታዩት ሶሻል ሚዲያ ላይ ብዙዎቹ ጋር ጸብ የለኝም። አሁን ለምሳሌ ከሞጣ ጋር ሰላም ነን። ካያችሁ ሞጣ ጋር በፊት በተወሰነ መልኩ ላስላ ስንደራረግ ነበር፣ ግን ሞጣ ሲጎዳ ነው ያገዝኩት። እኔ ተጎድቼ አይደለም። እኔ ተጎድቼ አለ፣ ሞጣ ሲጎዳ ነው ያገዝኩት። ጂጂን ብትሉ ስትጎዳ ነው ያገዝኳት። እኔን አይደለም። እኔን የሚጎዳኝ እዚህ ሶሻል ሚዲያ ላይ አይኖርም። ኖባዲ ነን ሶሻል ሚዲያ ላይ እኔን ሊያስለቅስ እኔን ምን ሊል የሚችል አይፈጠርም። ዘመድኩን ነቀልም እኔ ነኝ ያመጣሁት። ቲክታክ ላይ፣ ዩቲዩብ ላይ፣ ምንም ላይ ለመጀመሪያ ጊዜ በቪዲዮ ያስወጣሁት እኔ። የሰው ይህ ሰው ፍቅር ያለ ለምን መሰለ? ሳይነኩኝ አልነካም፣ ካልነኩኝ አልደርስም። እኔ እነ ኖማ ቢዝነስ። ከነኩኝ ግን ዩ ሜክ ሹር ህይወት እንድጠላ አርጋለሁ። ሕይወትንም እንድትጠላም ማድረግ እና ዳልቻውን የት ቤት ላይ ገብቶ ሰው እያየው አይታችኋል። በአሁኑ ሰዓት የት ቦታ ላይ ዳልቻ? እኔ ቤት እያለ ከሰው ጋር በጣም ተግባብቶ ነበር፣ አብሮ ያውራ ነበር፣ አብሮ ይጫወት ነበር። አብሮም እኔ ጋር እያለ አሁን ይሁት ሁሉም ቤት እንደ ውሻ ነው የሚቆጥሩት። አንድ ቤት እንቁርቲ ቤት፣ የሚከበርበት ቤት አፈናጥራን ነው ያስወጣቸው የሚከበርበት ቤት እንቁርት ቤት እንቁርት ቤት አዋርደዋለች። ስለዚህ ከባድ ሚዛን ነኝ። ሌላው ከማይመጥኗችሁ ሰው ጋር ወዳጅ አትሆኑ፣ አደራ በሰማይ አደራ በምድር አሁንም ነግራችኋል። አደራ በሰማይ አደራ በምድር ከማይመጥናችሁ ሰው ጋር አምጥታችሁ ወዳጅ አታርጉ። ያ አብዛኛው ሰው ጋር ሰላም ነኝ። ስለዚህ ሴቶች ጽድት ያሉ በቢዝነስ ሰፖርት ማረጋቸው ሲገቡ የማከብራቸው ብዙ ጊዜ ስማቸውን እየጠራው የማደንቃቸው ብዙ ሴቶች አሉ። ለም መረኖች ደግሞ መድኃኒታቸው ነኝ። ከኔ ጋር መጣላት ራስሽን የፈላ ዘይት ውስጥ እንደ መቀቀል አስቢ። ቤትሽም በረሮ በበረሮ ነው ማርገው እንደ እንቁርቲ በረሮ በበረሮ እንደ ሰቨን አፕ ቤት ታዩ። ግማሽ አካልሽ ተቀንሶ ይመጣል። እንደ ጂጂ ግማሽ ሰውነትሽን ነው መቀንሰው። ከኔ ተጣልቶ በሰላም የኖር የለም። ጥሩ አይደለም። ንግግሬ ብቻ በቂ ነው። አስፈርሼ ነው የማሰራው። ከባድ ሚዛን ነኝ። ትፈርሳላችሁ። አስፈርሼ አሰራል። ከባድ ከባድ ነኝ። ፎይ

ሶሻል ሚዲያ እንዴት እንደምጫወትበት በደንብ አውቀዋለሁ። እንደኔ የምትችል ካለ ጎ አሄድ ዱ ዩ አዶንት ሄድ ዶንት ሄድ ዘ ፕሌየር ሄድ ዘ ጌም ይላሉ የአራዳ ልጆች አው ተጫዋቹን አትናደድ፣ ጨዋታውን ነው ማወቅ ያለብ